ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ዛሬ በዚህ ቪዲዮ የምንመለከተው ጌታ ኢየሱስ ክርስቶስ ስንት ሰዓት የተሰቀለው የሚለውን ሀሳብ የምንመለከት ይሆናል። የማርቆስ ወንጌል እና የዮሐንስ ወንጌል የተጠቀሱ ስለ ጌታ ኢየሱስ ክርስቶስ የተጠቀሱ ሰዓታት አሉ። የማርቆስ ወንጌል ሶስት ሰዓት ተሰቀለ ሲለን የዮሐንስ ወንጌል ደግሞ ስድስት ሰዓት ላይ እንደተፈረደበት ዝቅ ብለን ደግሞ ክፍሉ ስናነበው ዘጠኝ ሰዓት ላይ እንደተሰቀለ ይነግረናል ስለዚህ መጽሐፍ ቅዱስ እርስ በርሱ ይጋጫል ወይ ወይስ ደግሞ ጌታ ኢየሱስ ክርስቶስ የትኛው ነው ትክክለኛ የተሰቀለበት ሰዓት የሚለውን በዚህ ቪዲዮ የምንመለከት ይሆናል ወደ ዝርዝር ሀሳቡ ከማለፋችን በፊት ለዚህ ለኦፌር የዩቱብ ቻናል አዲስ ከሆናችሁ ሰብስክራይብ ያደረጋችሁ እንደዚሁም ደግሞ ይህ ቪዲዮ ብዙዎችን ስለሚጠቅም ለብዙዎች መማሪያ ስለሚሆን ላይክና ያላችሁን ሀሳብ አስተያየት ደግሞ ኮመንት ስንታስቀምጡ ጠይቃችኋለሁ ወደ ሀሳባችን ለፍ የዮሐንስ ወንጌል ምዕራፍ 19 ቁጥር 14 ላይ ስንመለከት እንደዚህ ይላል፣ የፋሲካዊ ማዘጋጀት ቀን ነበረ፣ ስድስትም ሰዓት የሚያህል ነበረ፣ አይሁድም እነሆ ንጉሳችሁ አላቸው፤ ይላቸዋል ጌታ ኢየሱስ ክርስቶስ ወደ ስቅለት በሚሄድበት ሰዓት ላይ ነው የፋሲካ የማዘጋጀት ቀን ነበረ ስድስት ሰዓትም የሚያህል ነበረ ይላል እዚህ ጋ እንግዲህ ሲፈረድበት ነው የምንመለከተው። ሙሉ ክፍሉን ስንመለከት ጌታ ኢየሱስ ክርስቶስ ዘጠኝ ሰዓት እንደተሰቀለ ይነግረናል ዮሐንስ ወንጌል ላይ ማለት ነው ሶ በዮሐንስ ወንጌል መሰረት ጌታ ኢየሱስ ክርስቶስ የተሰቀለው ዘጠኝ ሰዓት ነው። የማርቆስ ወንጌል ምዕራፍ 15 ቁጥር 25 ላይ ሲናገር እንደዚህ ይላል በሰቀሉትም ጊዜ ሶስት ሰዓት ያህል ነበረ ይላል። ስለዚህ የማርቆስ ወንጌልን ስንመለከት ጌታ ኢየሱስ ክርስቶስ የተሰቀለው ከጠዋቱ ሦስት ሰዓት እንደሆነ ይነግረናል። የዮሐንስ ወንጌልን ደግሞ ስንመለከት ዘጠኝ ሰዓት እንደተሰቀለ፣ ስድስት ሰዓት እንደተፈረደበት፣ ከዛ ዘጠኝ ሰዓት እንደተሰቀለ ይነግረናል። እነዚህ ሁለት የመጽሐፍ ቅዱስ ክፍሎችን እንዴት ነው የምንረዳቸው? ወይ እርስ በርሳቸው ይጋጫሉ? ወይ ሙሉ ሀሳቡን የምንመለከት ይሆናል። ወደ ሀሳቡ ከማለፋችን በፊት ግን ማንሳት ያለብን ሁለት ነገሮች አሉ። የማርቆስ ወንጌል ጸሐፊና ተደራሲያኑ እንደዚሁም ጸሐፊው የሀገር ቁጥሮ እንደጻፈው እንደዚሁም ደግሞ የዮሐንስ ወንጌልንም በተመሳሳይ መልኩ መመልከት ይኖርብናል። በተጨማሪም ለዚህ የሲኖፕቲክ ጎስፕልስ የሚባሉት የዮሐንስ ወንጌልንም ጨምሮ እነዚህ አራት የወንጌላት መጽሐፍቶችን ስናነብ ቁጥሩ እንደጻፈው በምን ቋንቋ እንደጻፈው፣ ለማን እንደጻፈው ያለውን ከታሪኩ ጀርባ ያሉትን ነገሮች በደንብ ማጤን የሚኖርብን ይሆናል። የማርቆስ ወንጌልን ጸሐፊ ስንመለከት ማርቆስ ወንጌል ዮሐንስ ማርቆስ የተባለ ሰው እንደጻፈ በቤቱ ቤተክርስቲያን የነበረ በቤታቸው ቤተክርስቲያን የነበረ እናቱ ማርያም የተባለች ማርያም፣ የጌታ ኢየሱስ ክርስቶስ እናት ማርያም ሳትሆን ሌላ ማርያም ተብሎ የተጠቀሰች እንደሆነች፣ ትሑቱ ማርቆስ ተብሎ የተጠቀሰለት እንደሆነ እንደዚሁም ደግሞ የማርቆስ ወንጌል ቀጥታ ማርቆስ የጻፈው ዮሐንስ ማርቆስ የተሰኘው ሰው ከጌታ ኢየሱስ ክርስቶስ ቀጥታ የሰማውን ሳይሆን ከነ ጴጥሮስ የሰማውን ወንጌል ከነ ዮሐንስ የሰማውን ወንጌል እንደጻፈ ይነገርለታል። እንግዲህ በቤታቸው ቤተክርስቲያን ስለነበረ እነ ጴጥሮስ እንደዚሁም እነ ዮሐንስ በቤታቸው ያስተምሩ ይጸልዩ ነበር። ይሄኛው ወንጌል ቀጥታ ከነ ጴጥሮስ ንግግር የተወሰደ ወንጌል እንደሆነ በብዙ ምሁራን ይታመናል ማለት ነው። ዮሐንስ ማርቆስ የጻፈው ከነ ዮሐንስ ከነ ጴጥሮስ የሰማውን ነው። ለዚህም ደግሞ ጴጥሮስ ራሱ ስንመለከተው ዮሐንስ ማርቆስን የማርቆስ ወንጌል ጸሐፊ፣ ልጄ ማርቆስ እያለ ሲጠራው እንመለከታለን። ስለዚህ ማርቆስ ወንጌል ጸሐፊው ዮሐንስ ማርቆስ ይባላል። እንደዚሁም ደግሞ የማርቆስ ወንጌል ተደራሲያን በሮም ግዛት ላሉ በኢጣሊያ ለሚኖሩ ሰዎች ናቸው። በሮም ግዛት ውስጥ ኖረው በሮም ግዛት ለሆነችው በኢጣሊያ ለሚኖሩ ሰዎች ነው የማርቆስ ወንጌል የተጻፈው ማለት ነው። እንደዚሁም ጸሐፊው ደግሞ በአይሁድ እየኖረ ነው ይህን መልእክት ይጻፍላቸው። የዮሐንስ ማርቆስ ከላይ እንደጠቀስነው ዮሐንስ ማርቆስ ይህን መልእክት ሲጽፍ በአይሁድ ቁጥሎ እንደጻፈ ታሪኮች ያሳዩናል ማለት ነው። አሁን ዛሬ ላይ የምነግራችሁን ይህን ታሪክ እያንዳንዱን እየሄዳችሁ ክሮስ ቼክ ማድረግ ትችላላችሁ። እንደዚሁም በጌታ ያልሆኑ ሰዎች እንደዚህ ፈላስፎች፣ እንደዚሁም ደግሞ የታሪክ ጸሐፊዎች አሁን የምነግራችሁ ነገር ቁጭ አድርገው ጽፎታል። ስለዚህ እያንዳንዱን ነገር ሄዳችሁ መመልከት ትችላላችሁ ማለት ነው። ስለዚህ ጸሐፊው ዮሐንስ ማርቆስ ነው የጻፈውም በአይሁድ ሀገር ቁጭ ብሎ ነው። ተደራሲያኑ ደግሞ በሮም ላሉ፣ ስፔሲፊክሊ ደግሞ በሮም ስር በሮም ግዛት ስር በኢጣሊ ላሉ ሰዎች የተጻፈ መልእክት ነው ማለት ነው። ይህንን ስለ ማርቆስ ወንጌል ከተመለከትን ስለ ዮሐንስ ወንጌል ደግሞ ስንመለከት ዮሐንስ ወንጌል ጸሐፊው ራሱን ጌታ የሚወደው ደቀ መዝሙር እያለ የሚጠቅሰው ወይም ደግሞ ሐዋርያው ዮሐንስ እንደሆነው በዕድሜ ሸምገል ያለው ዮሐንስ ራይንም የጻፈው ነው ተብሎ የሚታመነው የዮሐንስ ወንጌል ጸሐፊ ሐዋርያው ዮሐንስ እንደሆነ በዛው ክፍሉ ይታወቃልና ይህ የሐዋርያው ዮሐንስ የጻፈው የዮሐንስ ወንጌል ከሲኖፕቲክስ ጎስፔል ዘጠና በመቶ ለየት ያለ አጻጻፍ አለው። ሲኖፕቲክስ ጎስፔል ስንል ማርቆስ ሉቃስና ማቴዎስን ስንመለከታቸው ከእነዚህ መጽሐፍ ክፍሎች ዘጠና በመቶ አጻጻፉ ለየት ያለ አጻጻፍ እንዳለው ከሙሉ መጽሐፉ መመልከት እንችላለን። ከዮሐንስ ወንጌል እንደዚሁም ይህን መልእክት ዮሐንስ ወንጌልን ዮሐንስ ሐዋርያው ዮሐንስ ሲጽፈው በኤፌሶን ቁጭሎ እንደጻፈው እንደዚሁም ደግሞ በጌታ በኢየሱስ ክርስቶስ ላመኑ አይሁዳዊያንና በጌታ በኢየሱስ ክርስቶስ ላመኑ አህዛብ እንደዚሁም ቦርናጌ ላደረጉ በሙሉ የተጻፈ መልእክት መሆኑን እንመለከታለን። ስለዚህ ዮሐንስ ይህ መልእክት ሲጽፈው በኤፌሶን ቁጭሎ ነው ይህ መልእክት የጻፈው ማለት ነው። በኤፌሶን ቁጭሎ ኤፌሶን ደግሞ የሮም ግዛት ነበረች። በሮም የሰዓት አቆጣጠር ነው ይሄን መልእክት እየጻፈ የምንመለከተው ማለት ነው። እንደዚሁም ደግሞ የማርቆስ ወንጌልን ስንመለከት የማርቆስ ጸሐፊ ዮሐንስ ማርቆስ ያንን መልእክት ሲጽፈው የማርቆስ ወንጌልን መልእክት ሲጽፈው የጻፈው በአይሁድ ሀገር ቁጭ ብሎ ስለሆነ የተጠቀመው የሰዓት አቆጣጠር የአይሁድን የሰዓት አቆጣጠር ሲስተም ነው የተጠቀመው። እንደዚሁም ደግሞ ዮሐንስ ጋር ደግሞ ስንመጣ ዮሐንስ የተጠቀመው የሮምን በኤፌሶን ቁጭሎ ስለጻፈው የሮምን የሰዓት አቆጣጠር ነው የተጠቀመው ማለት ነው የሁለቱን ሰዓት አቆጣጠር ስንመለከት የአይሁድ ሰዓት አቆጣጠር አይሁዶች ሰዓት የሚቆጥሩት አሁን እኛ ኢትዮጵያ ውስጥ ያለን ሰዎች ሰዓት እንደምንቆጥረው ነው። ያ ማለት ከማለዳ 12 ሰዓት እስከ ምሽት 12 ሰዓት ቀን የሚባል ሲሆን ከምሽት 12 ሰዓት ደግሞ ለሊቱ ሙሉ እስከ ማለዳ 12 ሰዓት ለሊት የሚባል ነው። በ12 ሰዓት ልዩነት ወይም ደግሞ በተለምዶ ትዌል ፓወር ፕለን የምንቆጥረውን የሰዓት አቆጣጠር ነው የምንጠቀመው በሌላኛው መልኩ ደግሞ ሐዋርያው ዮሐንስ ሲጻፉ የዮሐንስ ወንጌል በሮም ሰዓት አቆጣጠር ስለሆነ ሮም ደግሞ ሰዓት አቆጣጠራቸው አሁን ላይ በተለምዶ 24 ሀወር ብለን የምንጠራው ወይም ደግሞ ከሌሊቱ ስድስት ሰዓት እስከ 24 ሰዓት ሞልቶት እስከ ወዳኛው ሌሊቱ ስድስት ሰዓት ያለውን የሚቆጥሩ ይሆናል ማለት ነው። በተለምዶ 24 ሀወር ብለን የምንጠቀመው ማለት ነው። ስለዚህ ይህን የሰዓት አቆጣጠር ከተመለከትን ዮሐንስ ማርቆስ የጻፈው ከማለዳው ሶስት ሰዓት ላይ ብሎ እንደጻፈው እንመለከታለን። ወይም ደግሞ ሲሰቀል ሶስት ሰዓት እንደነበረ እንደነገረን እንመለከታለን። ዮሐንስ ደግሞ ወይም ደግሞ በሮም ቁጭሎ የጻፈው ሐዋርያው ዮሐንስ ደግሞ ዘጠኝ ሰዓት ብሎ እንደጻፈ እንመለከታለን። የማርቆስ ወንጌል ጸሐፊ ከ1 ሰዓት ጀምሮ ስለሆነ ሰዓት የሚቆጥረው ሶስት ሰዓት ላይ የተሰቀለ ሲለን ጠዋት ወይም ደግሞ ማለዳ ሶስት ሰዓት ላይ እንደተሰቀለ ይነግረናል። ዮሐንስ ወንጌልን ደግሞ የጻፈው ከሌሊቱ ስድስት ሰዓት ጀምሮ ስለሆነ የሰዓታቸው አቆጣጠር ኤፌሶን ያሉ ሰዎች በሮም ግዛት ስር ያሉ ሰዎች ማለት ነው። በትዌኒፎር አውር ከሌሊቱ ስድስት ጀምሮ ስለሆነ ሰዓት የሚቆጥሩት ሲሰቀል ከዘጠኝ ሰዓት ነበረ ሲል እንመለከታለን። ስለዚህ ከሌሊቱ ስድስት ጀምረን እስከ ዘጠኝ ሰዓት ያለውን ሰዓት ብንቆጠር በሌላ አማርኛ ማለዳ ሶስት ሰዓት ላይ ማለት ነው። ስለዚህ እነዚህ ሁለት የመጽሐፍ ቅዱስ ክፍሎች የሚጋጩ አይደሉም። ጌታ ኢየሱስ ክርስቶስ የተሰቀለው ከማለዳው ሶስት ሰዓት ነው የሚል ሀሳብ እናገኛለን ማለት ነው። ሁለቱም የጻፉበትን የሰዓት አቆጣጠር ሲስተም ማወቅና በምን ሀገር ቋንቋ እንደጻፉት በምን አይነት ባህል ውስጥ ሆነው እንደጻፉት መገንዘብ ይኖርብናል ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስ የተሰቀለው ከማለዳ ሶስት ሰዓት ላይ እንደሆነ እነዚህ ሁለት የመጽሐፍ ቅዱስ ክፍሎች የማይጋጩ እንደሆነ ተመልክተናል ማለት ነው። አሁን የምነግራችሁ ደግሞ በሬ ወለደ የሚል ወሬ ወይም ደግሞ ከጥያቄዎችን ለማለፍ ሳይሆን አሁን የነገርኳችሁ ነገር የተለያየ ድረገጾች ላይ በመሄድ ክሮስ ቼክ ማድረግ ትችላላችሁ። የዮሐንስ ወንጌል ጸሐፊ እና የማርቆስ ወንጌል ጸሐፊ በምን አይነት የሰዓት አቆጣጠር ውስጥ ሆነው መልእክቱን ሲጽፉ እንደነበረ በጌታ ያሉን ሰዎች ወይም ደግሞ ኢአማኒ ከሆኑ ሰዎች ማስረጃ ራሱ ማግኘት እንችላለን ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስ የተሰቀለው ከማለዳ ሶስት ሰዓት ነው መጽሐፍ ቅዱሳችን እርስ በእርሱ የሚጋጭ መጽሐፍ አይደለም ማለት ነው። በዚህ ቪዲዮ ላይ ለሚኖራችሁ የትኛውም ሀሳብ፣ አስተያየት፣ ጥያቄ ኮመንት ላይ አስቀምጡልኝ። እንደዚሁም እንዲሰራላችሁ የምትፈልጉት የትኛውም ጥያቄ ካለ ኮመንት ላይ እንድታስቀምጡልን እንጠይቃችኋለን። ለዚህ ቻናል በድጋሚ አዲስ ከሆናችሁ ሰብስክራይብ አድርጉ። በቀጣይ ቪዲዮ እስከምንገናኝ የእግዚአብሔር ጸጋ ከሁላችሁ ጋር ይሁን። ተባረኩ።